እሱ አዛተኝታ እዚህ መቶ እቃሁን አውጥቶ አሳየኝ። የዛ ኔ እንደዛ አትልም። በቀዳዳ እየውት ነው ያለችው። አሁን እኮ አማቾቻችን ራሱ ወደፊት እናትየው እንዳያዩ ብሎ ጥብቅ ቃለው ዘርጎ ጨቅጭ ጠቅቁልኝ ሊሉና በቀዳዳ የልጄን ባላየውት ሽንት ቤት ሳልለነቅብስ ለይተ ምታ። ፈጣሬ በዚህ ዘመን እንዴት ነ የተወለርኩ። ለይተምታ ለይተምታ ውይ የልጆቻችን ባሎች ሊሳቀቁ ነው። እናትየው እንዳያዩኝ እያሉ ዮኒ ማኛም እኮ ተደፍሯል። ኢሊሌ ሆቴል እነዚህ እርኩሶች ወስደው አስደፍረነዋል ብሏል። ዳልቻ እውነት ይሁን ውሸት፣ መከራችንን እኮ አየህ። እንዳለ ተዳፋሪ ብሶት ያለባቸው እየወጡ መከራችን ያሳያ። ቪዲዮ አለኝ እኮ እያሉ ነው አረ እንዳያወጡበት አሁን ተናደው ጴንጤ ኦርቶዶክሶች ተናደው ቪዲዮ እንዳያወጡበትና ለዘላለም ላይመለስ ጴንጤ ሆኖ ፓስተር ሆኖ ነው የሚመጣው። እንዲህ ብሎ እየ ሃሌሉያ ኑ፣ እኔ ዮኒ ማኛ ኢየሱስ ማታ ነግሮኛን፣ በኢየሱስ ጴንጤ ጠቅላላ አሜሪካን ትገባላችሁ ይላችኋል ፓስፖርት አውጡ ሲላቸው አውጥተው ሚግሬሽን በር ላይ ሲሰለፉ ይታየኛል። እዮ እኔ ሳር ሁሉ ነው የሚያስግጣቸው። ምርግጠኛ ዮኒ ማኛ ዮኒ ማኛ ተንኮለኛ ነው። አንድ ሳር ቄጤማ አይገኝም። ደግነቱ የእንትን መጥቷል። የፕላስቲክ የፕላስቲክ ቄጤማ ኢትዮጵያ ውስጥ አይተታቃለ በጴንጤ የተነሳ ግጠው ጨርሰውት የኢትዮጵያን ሳር። ሰው ቢቸግረው በፕላስቲክ ሰራ እንጂ ኢትዮጵያ ውስጥ በፕላስቲክ ቄጤማ ተሰምቶ ታይቶ አይታወቅም። ጴንጤ ግጦ ጨረሰው የኢትዮጵያን ሳር እንዴ! እግዚአብሔር ይመስገን። እኛ መጎዝጎዣ እናቶቻችን መጎዝጎዣ አተው ዛሬ የፕላስቲክ ቄጤማ ሆኗል። እንዴት ቄጤማ በኢትዮጵያ ምድር ነው ያምሳ መስኖር ቄጤማ ደጉት ነው። ስም ፔንቴዎች እየጋጡት፣ ሃሌሉያ ቅዳሜ ቅዳሜ እሁዱን ኢየሱስ ሳርግጣችሁ ደሩ ብሎናል። ምንም መፍጨት አያስፈልግም። ጤፍ ይህን ፍጭ ይባላል። ቄጤማ ግጭት ታርገው እንደ ጫት ጫት አልበላም ይላሉ። ቄጤማ የሚበላ ትውልድ መጣ። ጫት በልቶ የመረቀረ ህዝብ ይሄ ግን ለምንድን ነው ወደ ሰሜኑ አልስፋፋ ያለው? ግን ሮሚ ምን ወደ ጎንደር ትግራይ፣ ይሄ የኦርቶዶክስ መሰረት ናት። አንተ እርኩስ ማለት ነው። እኔ ሳይ የሚገርመኝ የትግሬ ጴንጤ ስማ፣ ጎንደር ነው ያልከው። ጎንደር ጴንጤ ሆነ። እናትህ ቢያገኙ ዞር ብለው ቂጥህን ነው የሚወጉህ በቢላ። ታሾፋለህ እንደ ሳቅ አንተ እንዴ የትግራይ እናት የፈለገ ሌላ ነገር ጴንጤ ሆነ ከመጣ፣ የትግራይ እናት ጥጥን ነው የምትወጋ። የምን አባ ጴንጤ ነው? ታሾፋለ እንዴ! የጉራጌ ጴንጤም የለም ልክስክስ። እነሱ ብቻ አይደለም፣ እኛ ጋም እግዚአብሔር እንጁ አሁን አዶኖ በእኔ በነበርኩ ሰዓት እነፋዘር እንኳን እድራቸው ውስጥ እንኳን ልጅ ከ18 ዓመት በታ ጴንጤ ከተገኘ አባት ከድር ይባረራ ወይ ልጅን አባር ወይ አንተ ትባረራለህ ነው የሚባለው። እስቲ ለኛ ሀገር ጴንጤ አይገባም። ለሊት ቆርቆሮ ሰርተው አድረው ይሄ ከአዲስ አበባ ምናምን ተለቃቅመው ይመጡ ቁጭ ብለው ተነስተው እንደገና አፍርሰው አቃጥለሳል። እስካሁን አልሰሩም። እኛ ሀገር በፍጹም አይመጡም። እንደ አርባአራቱ ደብር ያለበት ሀገር ነው የአባትና እናት ሀገር። ጴንጤ ብቅ ቢል ቂጡን ተወቅቶ ነው የሚያድረው። የለም የት አባታቸው ነው የሚመጡት። ሰሜን እንዳታስበው። እኔ ለዚህ ለዚህ ነው በዚህ የተነሳ ማን ወደዋለሁ መሰለ በሃይማኖት የተነሳ ማን ነው ኢሳያስ አፈወርቅ ጴንጤ ፍንክች ማለት አይችልም። እዛ ገ በምድን የተባረሩት ሃይማኖታቸውን እኮ አይደለም የጠላው ሊዋጉ ሰው አይሁዱ ይባላሉ ኢየሱስ ሰው አትግደሉ ብሎናል አላሉ። ውሸታቸውን እኮ ነ እንዳይዋጉ ጆባም ሲጠየቁ ኖ ኖ ኖ ኖ አይገደሉም ነው

በዚህ ነው እኔ ኤርትራ ኢሳያስን በዚህ ክብር ለኢሳያስ ሃይማኖቱን ስላስከበረልን ኢሱማ ክብር ይገባዋል። ክብር ይገባዋል። ሮምዬ እናቴ የኤርትራ ጴንጤ የለም። ካሉም እዚህ ተደብቀው የነዛን ብሶት አሌሉያ። ኢየሱስ ሀገራችን እንድንገባኛ ጴንጤዎች፣ ምን ነው ጨከንክ ታዲያ እነሱ ኢየሱስ የሚሉት እነሱ የሚያመልኩት ኢየሱስ ምን ነው ኤርትራ ጌታን መቀበል አልቻሉም። ምን ነው? አላስገባችም። አስታውሽ እንደሆነ ዘማሪት ማን እንደሆነች ስሟን ባላቅም የሽባባው ልጅ ትመስለኛለች። የኤርትራ አምላክ ይመስገን፣ የኢትዮጵያ አምላክ ይመስገን ብላ ዘፍና፣ ኢሳያስ እኮ ከለከለ እሱ ሙዚቃ ኤርትራ ውስጥ እንዳይዘፍ። እቺ ውሻ ጴንጤ አላት። እቺ ኮተታ ዝምባም ብሎ ለዛው እኔ አትመቸኝም። ዝምባም

አያስብሽ የኤርትራ አምላክ ይመስገን፣ የኢትዮጵያ አምላክ ይመስገን። አማርኛ የሚችለው ኢየሱስ እና ትግርኛ የሚችለው ተመልከች፣ ኢየሱስ አንድ ቃል ነው የሚጤቹ። ውሻ ማለት ነው። ልክስክስ የዝምባ ዝምባም ነገር ናት። የታባቱ ምስን እሷናት ኢየሱስ ያድናል ብላ ያችን የመሰለኝ ዘፋኝ ኢትዮጵያ እንዳትገባ እኔም ዘፋኝ ነኝ ብላ ያችን እንትና እንዳትመጣ ያረገቻት እህቷን እሷናት ያችን ምስኪን የኔናት እስካሁን ኦርቶዶክስነቷን ማተቧን አለቀቀችም። እግዚአብሔር አምላክ ያድናል። በእምነቷ አይጸናች ይቺ ጅላጅል ጴንጤ የሆና ጎጃምንም ያህል ማህበረሰብ ከጎጃም ትወልዳ አፈርት ብላ ቂጧን ነበር ማለት እሷን ልክስክስ ቤተሰቦቿ ምርጥ ኦርቶዶክስ ናቸው። ኬት አባቷ ሄዳ ልምጥምጥ ጴንጤ ምንም ችግር እኮ የለውም። ኢየሱስ ኢትዮጵያን አንዳረክ ኤርትራን አንዳረክ በቂ እኮ ነው። የኤርትራ አምላክ የኢትዮጵያ አምላክ፣ ሁለት አምላክ ስንት አምላክ ነው ያለው? ልክ ትግርኛ የሚችል እና አማርኛ የሚችል አምላክ፣ በእነሱ በልሳን ነው አሁን ሽማኛን። አሁን ሲሬስ ጴንጤ የሆን አደል እንዳልክ አደል ያጠመቀው ኦልሬዲ እንዳልክ በልሳ መናገር ጀምሯል። ታውቃለህ፣ ባለፈው ተለቁ። አሁን ኢናው በረበረብረ ምናምን ጀምረ እንዴ የ

ዱቄታ ምን ይላል ብለሽ ነው? ይላል ተዋለ የዮኒ ማኛ ገንዘብ ከጨመሩን ለጌታ ታየ የሚለ እሱ እሱ ሙደኛ ነው ይላል ይላል ምንም ችግር የለበትም። ሮሚ የእግዚአብሔር ቀኑ ሙሉ አውርቼሽ ባድር ደስ ይለኛል። የመዳሚ ሰዓት ደርሷል። ጨዋታሽ አይጠገብም ሮሚ ቆንጆ